ህዝቡ ንጉሡ በቅዱስ ጊዮርጊስ ቤተ ክርስቲያን የምስጋና ጸሎት ሲያደርጉ በአስደናቂ ሁኔታ ተመልክቷል። ወደ ኢትዮጵያው ዙፋን ተመልሰው የመጀመሪያውን ክንውን ማድረጋቸው ነበር። በራስ ካሳ፣ ራስ ስዩምና በሌሎችም ወታደራዊ አዛዦችና የሃይማኖት መሪዎች ታጅበው አገራቸው ለዚህ ለመብቃቱ አስተዋጽኦ ያደረጉትን በሙሉ አመስግነዋል። አቢሲኒያ ዛሬ ከፍተኛ የደስታ ስሜት ውስጥ ነች። ፋሺስት ጣሊያን ለመጨረሻ ጊዜ ከአዲስ አበባ መባረሩን የሚያበስረውንና የኢትዮጵያን አረንጓዴ፣ ቢጫ፣ ቀይ ሰንደቅ በታላቁ ቤተ መንግስት ሲሰቀል የእንግሊዙ የዜና ማሰራጫ ቢቢሲ ከአዲስ አበባ ለመላው ዓለም የዘገበውን ነበር የሰማችሁት። አዎን፣ ሚያዝያ 27 ቀን የድል ቀን። ይህንን አስመልክተንም ያዘጋጀነው አለና ታደምጡን ዘንድ ጋበዝን። ጋዜጠኛና የታሪክ መጽሐፍት ደራሲ፣ እንዲሁም በፍቅር ቤት የሬዲዮ ፕሮግራም ታሪካዊ ፕሮግራሞች ተባባሪ እንደሚታወቀው ሚያዚያ ሀያ ሰባት ቀን ንጉሱ አጼ ኃይለስላሴ አዲስ አበባ በመግባት የጣሊያንን ባንዲራ አውርደው የኢትዮጵያ ባንዲራ የተሰቀለበት ቀን ነው እና አገባባቸው ምን ይመስላል ቀዳማዊ ኃይለስላሴ ሚያዚያ 27 ቀን 1933 ዓ ም በድል አድራጊነት ወደ መናገሻ ከተማቸው ወደ አዲስ አበባ ከመግባታቸው በፊት ለሁለት ቀናት በፍቼ ከተማ ውስጥ ቆይተው ነበረ በፍቼ እንዴት ነው ወደ መናገሻ ከተማቸው የሚገቡበትን ስነስርዓት በተመለከተ ዊንጌት እና ሌሎች የእንግሊዝ ከፍተኛ ባለስልጣናትና የኢትዮጵያውያን ሹማምንት ጋር በመሆን ምክክር ከተደረገ በኋላ ሚያዚያ ሀያ ስድስት ኩለሌሊት ጀምሮ ወደ አዲስ አበባ የሚወስደው መንገድ ላይ ጉዞ ጀመሩ። ሚያዚያ ሀያ ሰባት ሊነጋጋ ሲል እንጦጦ አፋፍ ላይ ብቅ አሉ። በጊዜው ንጉሡን አጅቦ የነበረው የእንግሊዝ ጦርና የእንግሊዝ ጦር ያስተባበረችው የደቡብ አፍሪካና የሱዳን የተወጣጣ ሰራዊት ከሱዳን ጀምሮ ሲያገለግሉ የነበሩ ከሶስት መቶ እስከ ሁለት መቶ ሃምሳ የሚደርሱ ግመሎች የንጉሡን አጀብ ተከትለው እንጦጦ አፋፍ ላይ ሲደርሱ የእንግሊዝ የጦር ሹማምንት እነዚህ ግመሎች ለአካባቢው ቅዝቃዜ ጋር ተስማሚ የሆነ አኗኗር አይኖራቸውም በሚል እዛ አፋፍ ላይ በእሩምታ ተኩስ እንዲገደሉ አድርገዋል። ይሄም አብዛኛዎቹ እንግሊዞች ጆርጅስ ስትርን ጀምሮ ያስደነገጠ ጉዳይ ነበረ። ቀዳማዊ ኃይለሥላሴ እንጦጦ እንደደረሱ እንጦጦ ማርያም ቤተክርስቲያን ገብተው የምስጋና ጸሎት ካደረጉ በኋላ ወደ አዲስ አበባ ጉዟቸውን ቀጠሉ። በመንገዱ ግራና ቀኝ በከፍተኛ ሁኔታ ደስታውን የሚገልጽ ሕዝብ ከየቤቱ በመውጣት በእልልታ በሆታ ደስታውን ሲገልጽ ነበረ። ያጀባቸው የሱዳንና የእንግሊዝ ጦር አባላትን ግራና ቀኝ በመንገዱ ግራና ቀኝ ሆኖ በድልበር በኩል ወደ አዲስ አበባ ሲቃረቡ ሕዝቡ ከተለያየ አካባቢ በመምጣት ግራና ቀኝ ዘንባባ ይዞ ደስታውን በለቅሶ ጭምር በእልልታና በለቅሶ ሲገልጽ ነበረ ለሰዓታት በተደረገው ጉዞ የተጠናቀቀው አሁን ትምህርት ሚኒስቴር ፊት ለፊት ባለው ሐውልት አካባቢ ሲደርሱ ጀምሮ ሲጠባበቃቸው የነበረ የሰራዊት የክብር የብረት ሰላምታ እያቀረበ እስከ ታላቁ ቤተመንግስት ሚሊሊክ ቤተመንግስት ድረስ ታጅበው በክብር አልፈዋል። እዛም እንደደረሱ ጄኔራል ካኒንግሃም የምስራቁን የጦር ግንባር ሲመራ ቆይቶ መጋቢት ሀያ ስምንት ቀን አዲስ አበባን ከጣሊያኖች ያስለቀቀ የእንግሊዝ ከፍተኛ የጦር ኮንን ነው። በእሱ አማካኝነት አቀባበል ተደርጎላቸው በታላቁ ቤተ መንግስት የኢትዮጵያን ባንዲራ ሰቅለዋል። ንጉሱ ወደ ቤተ መንግስታቸው ይዟቸው ሲጓዝ የነበረው መኪና ሲወርዱ ህዝቡ እጅ ለመንሳት እና መሬት በመሳም ጭምር ደስታውን የገለጸ ሲሆን ካኒንግሃም ጋር የኢትዮጵያንና የእንግሊዝ ባንዲራ ከተሰቀለ በኋላ ንጉሰ ነገስቱ ለህዝባቸው ንግግር አድርገዋል። ይህ ንግግር እስካሁን ድረስ በብዛት ሲደመጥ አናይም፣ በአንዳንድ የታሪክ መጻሕፍትና መዛግብት ላይ ይገኛል። ንግግራቸው በከፍተኛ ሁኔታ በጀግንነት እና ርኅራ ያለው የአንድ ሀገር ህዝብ ነው የኢትዮጵያ ህዝብ። የአንድ ሀገር ህዝብ በመሆናችሁ፣ ርኅራይ ስላላችሁ፣ እርስ በርስ በመረዳዳታችሁ፣ የጦር እቅድን በማወቃችሁ፣ በመሳሪያና በጦር ሰራዊት ከእናንተ እጅጉን ከፍ ያለውን ጠላትን ለማሸነፍ በቅታችኋል ሲሉ ለኢትዮጵያ ህዝብና ለኢትዮጵያ አርበኞች ያደረጉትን ተጋድሎ እውቅና ሰጥተዋል። ከዛም በመቀጠል ትልቁ ከንግግር ውስጥ ዋናው ጭብጥ ደግሞ ክፉን በክፉ አትመልሱ። ጠላት እንደ ወትሮ ልማድ እስከ መጨረሻው ሰዓት ድረስ ሲፈጽመው የነበረው ጭካኔና የግፍ ስራን አትስሩ። ጠላታችሁን ለጠላቶቻችን መወቀሻ የሚሆን ነገር አታድርጉ። የኢትዮጵያን መልካም ስምን እንዳታሳድቡ ተጠንቀቁ። ጠላቶቻችን በእጃቸው ያለውን መሳሪያ እንዲያስረክቡና ወደ መጡበት መንገድ ተመልሰው እንዲሄዱ አድርጉ ሲሉ የአምስት ዓመት የተፈጸመውን ግፍና በደል ሁሉ የኢትዮጵያ ሕዝብ በይቅርታ ትቶ ጠላቶቹን ይቅር እንዲልና ይቅር ባይነቱን እንዲያሳይ ጥሪ አድርገዋል። እዚህም በተጨማሪ ለዚህ ድል እንዲበቁ ያደረጋቸውን የእንግሊዝን መንግስትና የእንግሊዝን ጦር አመስግነዋል። በጊዜው የጣሊያን ጦር ከአዲስ አበባና ዙሪያዋና ከጎጃም ክፍለ ሀገር፣ ከጎንደር እንዲሁም ከተለያዩ የሀገሪቷ ክፍሎች ተባረረ እንጂ በአንዳንድ ቦታዎች ላይ ገና ይዞታውን ይዞ ነበረ። የጊቤ ድልድይ ለመስበር ሁሉ ሞክሮ ነበረ። በገረሱ ዱኪ የሚመራ የኢትዮጵያ አርበኞችና የእንግሊዝ ጦር ወደዛ ሄዶ እጅ እንዲሰጥ ውጊያ ላይ ነበረ። የጣሊያን ጦር ያን ጊዜ ብቻ ተሸንፎ አልወጣም። ለሁለት አመታት ያህል በተለያዩ የሀገሪቷ ክፍሎች የሽምቅ ውጊያ ሲያካሄድ እንደቆየን በብዛት ይሄ ታሪክ አይነገርም። ለሁለት አመታት በተለያዩ የተለያዩ የኢትዮጵያ አካባቢዎች የጣሊያን ጦር መኮንኖች የሚመሩት የሽምቅ ውጊያ የሚያካሂዱ ቡድኖች ነበሩ። እነዚህ ቡድኖች በኢትዮጵያ በኤርትራና በሶማሊያ በሚገኙ ሕዝብ ውስጥ ተሸሽገው የነበሩ ሰባት ሺህ ይደርሱ ነበረ። ጣሊያኖቹ ከነዚህ ውስጥ እስከ አውሮፓውያን አቆጣጠር መስከረም 1943 ድረስ ካፕቴን ፓውሎ አላንሶ፣ ኮሎኔል ሊዮፖልድ ሬዞ፣ ሜጀር ሉሳንቲ የተባሉ በተለያዩ የኢትዮጵያ አካባቢዎች ኮሎኔል ዲማርኮ በኦጋዴን በአሁኑ የኢትዮጵያ ሶማሌ ክልል ኮሎኔል ሩጃኒ በደንከል በአሁኑ በአፋር ክልል ሜጀር ጎቢ የተባለው በደሴ ለሁለት ዓመት ያህል ደጋፊዎቻቸውና በባንዳነት ከጣሊያን ጋር ሲሰሩ ከነበሩ የጣሊያን ደጋፊዎች ጋር በእንግሊዝ እና በአርበኞች ጦር ላይ ሽምቅ ውጊያ የኢትዮጵያ መንግስት ይዞታዎችን በማጥቃትና ጉዳት በማድረስ ሲንቀሳቀሱ ነበረ። የሁለተኛው የዓለም ጦርነት ሲያበቃ ነው እነዚህ በኤርትራና በሶማሊያ የነበሩ የጣሊያን ሽምቅ ውጊያ ሲያካሄዱ የነበሩ የጦር መኮንኖችና ወታደሮች በዓለም አቀፍ ህግ መሰረት በእስር በቁጥጥር ስር ውለው ወደ ጣሊያን እንዲሄዱ የተደረገው በጦር ምርኮኝነት ተመዝግበው ብዙ ጥፋት አድርሰዋል። በሽምቅ ተዋጊነት የቀጠለው የጣሊያን ሰራዊት ሮም ከሚገኘው መንግስት ድጋፍ ነበረው። አንድ ወቅት ላይ እነዚህን የጣሊያን ሽምቅ ተዋጊዎችን ለመደገፍ የፋሽስት መንግስት በአልሞት ባይ ተጋዳይነት እርዳታ ድጋፍ ለማድረግ የጦር አውሮፕላን ስንቅና ትጥቅ ይዞ ወደ ኤርትራና ወደ ሶማሌ እንዲበር እና ለነዚህ ሽምቅ ውጊያ ለሚያካሄዱ የጣሊያን ወታደሮች ጋር ግንኙነት ለመፍጠር ተንቀሳቅሶ እንደነበረ የሚያሳዩ መረጃዎች አሉ። ያን ያህል ነው። ጦርነቱ ኢትዮጵያውያን በከፈሉት መስዋዕትነት በድል አድራጊነት ቢፈጸምም እንግሊዝ በጊዜው የሁለተኛውን የዓለም ጦርነት በአሸናፊነት ለመውጣት በምታደርገው እንቅስቃሴ ላይ ጣሊያን ይህን ያህልም አንገራግራ እንደነበረ የሚያሳዩ ብዙ መረጃዎች አሉ። ቀደም ሲል እንደነገርከኝ በምኒሊክ ቤተ መንግስት፣ የኢትዮጵያ ባንዲራ ብቻ አልነበረም የተሰቀለውና ና የእንግሊዝ ባንዲራ ማህበሩ ተሰቅሎ ነበረ። ይሄ ነገር ምናልባት እንግሊዞች ከመጀመሪያውም አጼ ኃይለሥላሴ ወደ ኢትዮጵያ ሲመጡ ጀምሮ ድብቅ ፍላጎት እንደነበራቸው ይነገራል። አንዳንድ የታሪክ መዛግብትም ያን ያመላክታሉ። ና እዚህ ከደረሱም በኋላ የዛ ውጤት ነው ወይንስ እንዴት ነው እንግሊዞች የንጉሱን ወታደራዊ ድጋፍ አድርገው ኢትዮጵያ ከጣሊያን ፋሽስት አገዛዝ ነጻ እንድትሆን ካደረጉ በኋላ በውትድርና ኃይል የተያዙ ግዛቶች አስተዳደር በሚል ናይሮቢ ላይ በተቋቋመ ማዘዣ እዝ ኮማንድ ፖስት ላይ ሆነው በበላይነት ኢትዮጵያን በቅኝ ግዛት ሳይሆን በእጅ አዙር ቅኝ ግዛት ሲያስተዳድሩ ነበረ። ይህ እንቅስቃሴ ለሁለት ዓመታት ቀጥሎ ነበረ። እነዚህ እንቅስቃሴዎች ላይ የኢትዮጵያ መንግስት የኢትዮጵያ ንጉሠ ነገሥትና አብረዋቸው የሚሰሩ ኢትዮጵያውያን ባለስልጣናት በከፍተኛ ትዕግስትና ብስለት በተሞላ ሁኔታ ቀልብሰውታል እንጂ እንግሊዞች በተቻላቸው መጠን እንደ ሌሎቹ የቀኝ ግዛቶቻቸው ኢትዮጵያንም ቀኝ ለማድረግ ተንቀሳቅሰው እንደነበረ የሚታወቅ ነው። አጼ ኃይለሥላሴ ወደ መናገሻ ከተማቸው በድል አድራጊነት ከገቡ በኋላ መንግስት ለማቋቋም የራሳቸው የሚኒስትሮች ካቢኔ ሲያቋቁሙ ራሱ እንግሊዞች ደስተኛ አልነበሩ። በጊዜው አጼ ኃይለ በድል አድራጊነት ወደ አዲስ አበባ ከገቡ በኋላ በስድስተኛው ቀን ግንቦት ሶስት ቀን ማለት ነው የራሳቸውን የመጀመሪያ ካቢኔ አቋቋሙ። የሀገር ግዛት ሚኒስትር ደጃዝማች አዝማች መኮንን እንዳልካቸው፣ ጸሐፊ ትእዛዝ ወልደ ጊዮርጊስ ወልደ ዮሐንስን የጽፈት ሚኒስትር ብላቴንጌታ ሎሬንሶ ትእዛዝ መብራቱን፣ የውጭ ጉዳይ ሚኒስትር ነጋድራስ ክብረ እግዚአብሔርን፣ የንግድና ኢንዱስትሪ ሚኒስትር ብላታ የለ ገብሬን፣ የፍርድ ሚኒስትር አቶ መኮንን ደስታ፣ የትምህርትና ጥበብ ሚኒስትር አቶ በላቸው ያደቴን የፖስታና የቴሌግራም የቴሌፎን ሚኒስትር አድርገው ሾሙ። በመቀጠልም በቀጣዮቹ ወራት የጦርና የእርሻ የስራና መገናኛ ሚኒስትሮችን ሾመው የመንግስት መዋቅርን የመዘርጋት ስራ ሰርተዋል። የእንግሊዝ የጦር ሹማምንት ኢትዮጵያውያን አርበኞችን በወቅቱ ጸረ ፋሽስት እንቅስቃሴ እንዲያደርጉና የእንግሊዝ ጦር ጋር አብረው በመቀናጀት የጣሊያንን ጦር በማባረርና ትጥቅ በማስፈታት እንቅስቃሴ ላይ ያደረጉ የተሳተፉ የነበረው የኢትዮጵያ አርበኞችን አገሩ በእንግሊዝ መንግስት የተያዘ መሆኑን አታውቁም ወይ? እናንተ ለጀነራል ዌዝሮል ታዛዥ አይደላችሁም በማለት በየጊዜው ውዝግብ ይፈጥሩ ነበረ። ይህንን ውዝግብ በተመለከተ የጽህፈት ሚኒስትር የነበሩት ጸሐፊ ትእዛዝ ወልደ ጊዮርጊስ ወልደ ዮሐንስ በ1935ና በ1937 ከእንግሊዝ መንግስት ጋር የተካሄዱ ድርድሮች ነበሩ። ኢትዮጵያን ሙሉ ለሙሉ ለኢትዮጵያ መንግስት አስረክቦ የመውጣት እንቅስቃሴን ኢትዮጵያኖች ይዘው ከእንግሊዞች ጋር በሚደራደሩ ጊዜ ዋና ተደራዳሪ ነበሩ በዚህ ምክንያት ጸረ እንግሊዝና ጸረ አውሮፓዊ አቋም አላቸው ተብለው ጥርስ ተነክሶባቸው ነበረ በእንግሊዞች እሳቸው እኔ የኦጋዴን አካባቢን ይዞ ከሶማሌ ጋር በመቀላቀል ከሶማሌላንድ ከእንግሊዝ ሶማሌላንድ ጋር በመቀላቀል ታላቋን ሶማሊያ ለመመስረት የሚደረገውን የእንግሊዝን ሴራ ነው የምቃወመው በእርግጥም እኔ አዎ አቋም አለኝ በማንም ላይ ጥላቻ የለኝም። አቋሜ ግን ለኢትዮጵያ አንድነት ለኢትዮጵያዊነት ዊነት ለኢትዮጵያ መንግስት ክብርና ዘላለማዊነት እታገላለሁ፣ በዚህ የተነሳ ብጠላም አይቆጨኝም ብለው በተደጋጋሚ ይናገሩ ነበር። ይሄ ብቻ አይደለም ከ ትግራይ ከፊል አካባቢን በመውሰድ ከኤርትራ ጋር በመቀላቀል ሌላ አገር ለመመስረትም እንግሊዞች ተንቀሳቅሰው ነበር። ይህንንም ንጉሱ በብስለትና ሲደርስባቸው የነበረውን ጫና በዲፕሎማሲ ከሌሎች የተማሩ እውነተኛ ኢትዮጵያውያን ከሆኑ ባለስልጣኖቻቸው ጋር ሆነው ከፍተኛ ጥረት በማድረግ ነው ያሸነፉት። ኢትዮጵያ ውስጥ የንጉሱን አስተዳደር የሚቃወሙ ከበፊት ጀምሮ ከንጉሱ ጋር ውዝግብ ውስጥ የነበሩ ኢትዮጵያውያን ባለስልጣናት ነበሩ። ከነዚህ ውስጥ ንጉሱን ለመገልበጥ አስበዋል ተብሎ የሐሰት ክስ ቀርቦባቸው እስር ውስጥ የገቡ እንደ አፈ ንጉሥ ታከለ ወልደ ዋርያት አይነት ሰዎች እስር ቤት ሆነው የእንግሊዝ መንግስትን አካሄድና የእንግሊዝን የረቀቀ ሴራ ስለሚያውቁ በጊዜው አብሯቸው ታስሮ የነበረ የራስ ኃይሉ የልጅ ልጅ ማሞ ወልደ ሚካኤል የሚባል ለንጉሱ በሚስጥር ጣሊያን የቀበረው ሀብት ያለበትን ቦታ ስለማውቅ ለአሳዮት በሚል ግንኙነት ፈጥሮ ንጉሱም ያንን ቦታ ለማየት እና ሀብቱን ለማውጣት ይስማማሉ። ይህንን ያስበው የራስ ኃይሉ የልጅ ልጅ የሆነው ማሞ ወልደ ሚካኤል ከደጃዝማች በላይ ዘለቀ ዘለቀና ከታከለ ወልደ ዋርያት ጋር አብሮ ታስሮ ነበር እና ለታከለ ወልደ ዋርያትና በላይ ዘለቀ በጣሊያን ጊዜ ወቅቷቸዋል። ከጣሊያን ጋር እንትን ብሎ እና ንጉሱን ለመግደል ነበረ ያንን ነገር ያቀነባበረው። ንጉሱ እዛ ጋር መጥተው የተቀበረው ሀብትን ለማየት እንትን ሲሉ በልብሱ ጥፋት ውስጥ ደብቆ በሚይዘው ቢላላ በሚባል ቦምብ አፈንድቶ ሊገድላቸው እንደሆነ ለታከለ ወልደሐዋርያት እና ለበላይ ዘለቀ ይነግራል። ታከለ ንጉሱ በዛ ሰዓት ላይ ከስልጣን ቢወገዱ ሁሉም የጎበዝ አለቃና የጦር አበጋዝ ነኝ ባይ አርበኛ በሙሉ እኔ ነቅስ እኔ ነቅስ ብለው ወደ እርስ በርስ ጦርነት ኢትዮጵያን ሊወስዱ እንደሚችሉ እንደሚያመራ ስለሚያውቅ ይህንን ሚስጥር ለእስር ቤት አለቃ በሚስጥር ተናግሮ ታከለ እንዳሉት ከማሞ ጋር እንዳይገናኙ የሚል መልእክት በመላክ ከዛ ተቀነባበረ ጥቃት ንጉሡን ጠብቋል። ዓይናቸውን ብርሃን ለማየት እስከሚቸገሩ ድረስ ጨለማ ቤት ውስጥ አስረው ነበረ። ታከለ ያሰራቸው የአጼ ኃይለ ስላሴ መንግስት ነው ግን አጼ ኃይለ ሥላሴ በድለውኛል ና ይሙት ና እንደ ፍጥር ጥሩ ይሁን አላሉ። መልእክት ልከው ንጉሱን ከሞት አትርፈዋል። ይህ የሚያሳየን ብዙ ልዩነቶች ሊኖረን ይችላል። ኢትዮጵያውያኖች በሀገር ጉዳይ ላይ ና በሀገር አንድነት፣ በሀገር ጥቅም ላይ ግን እንደ አንድ ሰው እንደ አንድ በአንድ ልብ የምንቆም መሆናችንን የሚያሳዩ ብዙ እንቅስቃሴዎች የተደረጉበት ታሪካዊ ወቅት ነበር። እንደሚታወቀው አብዛኛዎቹ የዓለም ሀገራት በቅኝ አገዛዝ ስር ነበሩ። ወደ ሰሜን አሜሪካ ብንሄድ፣ አውሮፓ ብንሄድ፣ እስያ ብንሄድ፣ አፍሪካ ውስጥ ሁሉም ማለት ይቻላል በቅኝ አገዛዝ ስር ነበሩ። ኢትዮጵያ ለአምስት ዓመታትም ሳይረጋጋ ነው ጣሊያን የቆየው። የእንግሊዝም ድብቅ ፍላጎት ቢኖርም ያንን ሊያሳካም አልቻለም። አንደኛ ሁሉም የኢትዮጵያ ልጆች ተጋግዘው ተጋግዘውና ተባብረው ለጣሊያን አንገዛም፣ ነጻነታችን አሳልፈን አንሰጥም በማለታቸው ምክንያት ማለት ነው። አንዳንዶችን ለቆየ ቂም ለመያዝ ምክንያት ሆኗቸዋል የሚሉ ሰዎች አሉ። ምናልባትም በየጊዜውም ቅጥረኞችን በተለያዩ መንገዶች በመሀላችን ያለውን ልዩነት እንደ አንድ ነገር በመጠቀም የኢትዮጵያን ሀያልነት ማዳከምና ትንንሽ መንግስታትን መመስረት የሚል የረጅም ጊዜ አላማ አላቸው ይባላል። እና የኢትዮጵያ ቅኝ አለመገዛት ብዙውን ጊዜ ጠላቶቻችን እንላለን የአገር ጠላ የኢትዮጵያ ጠላት የምንለው ነገር አለ እና ከዛ ጋር የሚያገናኘው ነገር አለ። ይሄ እንግሊዞች አቀነባብረውት የነበረው ኢትዮጵያን ወደ ተለያዩ ግዛቶች የመከፋፈልና የራሳቸውን ኢምፓየር በምስራቅ አፍሪካ ላይ የመገንባት እንቅስቃሴ ዛሬም ድረስ መገረኑና ጠባሳው እየታየ ነው። የኢትዮጵያን ኡጋዴን ክልል ከሶማሌላንድ እና ከጣሊያን ተለቀቀው የሶማሌ የጣሊያን ሶማሌን በመቀላቀል ታላቅ ሶማሊያን መስርቶ ቅኝ አገር ለማድረግ የመጀመሪያውን የቤት ስራ የሰሩት እንግሊዞች ናቸው። ይሄ ነገር ነው ላለፉት ሀምሳ አመታት ኢትዮጵያና ጎረቤት ሶማሊያ በተለያዩ ጊዜያት ደም አፈሳሽ ጦርነት ውስጥ ገብተው የነበሩት ህዝቦች ይሄን የተሰራውን ቀመር አውቀው ህዝብና ህዝብ በአንድነት የጋራ ጥቅምና የጋራ አብሮነትን የሚያጎሉ ነገሮችን በመስራት ማክሸፍ ይቻላል። ኤርትራና ኢትዮጵያ ኤርትራ ከአድዋ በፊት ሀያ ዓመት ከአድዋ በኋላ አርባ ዓመት ከዛ በኋላ በፌዴሬሽን እስከምትዋሀድ ድረስ ከጣሊያን ለቆ ከወጣ በኋላ በእንግሊዝ የበላይነት ነበር ትተዳደር የነበረችው። እንግሊዞች ኤርትራ ለቀው ሲወጡ ኤርትራ ነፃ አገርነቷን እንድታረጋግጥ ነበረ አቋሟ ሲይዘው። ታይም ቦምብ አስቀምጠው የነበረው ያንን በፌዴሬሽኑ አመሰራረትና ሲፈርስ በነበረው ያልተገባ አካሄድ ምክንያት ላለፉት 30 ዓመታት ከዛ በኋላም ደግሞ በድንበር ውዝግብ ምክንያት ኢትዮጵያና ኤርትራ አንድ ሀገር፣ አንድ ህዝቦች፣ አንድ አይነት እምነት፣ አንድ አይነት ባህል ያላቸው ህዝቦች ለእልቂት የተዳረጉበት እውነት አለ። ይህንን በዘመናችንም በህይወታችንም አይተነዋል። ይሄንን ህዝቡ ታች ያለው ህዝብ ያውቋሉ? አያውቀውም። የተወሰኑ ወገኖች ናቸው የሚያራምዱ። እነዚህ ወገኖች በነዚህ በቀኝ ገዢ ኃይሎች በተሰራ ፕሮፓጋንዳ፣ በተፈጠረ ታሪክ፣ በተፈጠረ የውሸት ሴራን የሚያቀነቅኑ ቅጥረኞች ልንላቸው የምንችላቸው አይነት ሰዎች ምክንያት ነው የሚመጣው። እውነተኛ ለህዝብና ህዝብን መሰረት ያደረገ አስተሳሰብ፣ አስተዳደር በስራ ላይ የሚያውል እውነተኛ የህዝብ ወኪል የሆነ አካል ወይንም መንግስት ካለ ግን እነዚህ ተቀነባብረው የተቀመጡልንን የመጠፋፋትና የመገዳደል ታሪክን ቀይረን በጋራ አንድ ሆነን ከራሳችን ተርፈን ለሌሎች የምንተርፍበት እድሎችን እንዳንጠቀም የሚያደርገው ዘመን ያስቆጠረ ሴራ ገሀድ የሚወጣበት የወጣበትም አጋጣሚዎች ብዙ ናቸው። አያቶቻችን እየተጋደሉ አገርን አቆይተዋል እና ይሄ ሚያዝያ 27 የሚከበረው የድል ቀን አሁን ላለችው ኢትዮጵያና ኢትዮጵያውያን በጎሪጥ ለመተያየት የሚፈልጉ በሕዝብ ደረጃ እንኳን የለም እና የተለያዩ ልሂቃን መሀል ያለውን ልዩነት በምን አይነት መልኩ ይሄ የድል ቀን ሊያስታውሳቸው ይችላል። በሚገርመ ሁኔታ በላይ ዘለቀ፣ በል ጃገማ ኬሎ፣ በል ገረሱ ዱኪ እና ሌሎች አርበኞች በስራቸው ያሉትን ተዋጊዎች አርበኞችን ይዘው ከንጉሡ ጋር ሲገናኙ መጀመሪያ የሚናገሩት ነገር ይኸው ሰራዊቱ ሰራዊቱን ውሰዱ፣ እኛ ወደ እርሻችን በፊት ወደምንሰራው ስራ እንመለስ ነው የሚሉት። ምንድን ነው ለነፃነት ነበረ ሲታገሉ የነበሩት እንጂ ለስልጣን አልነበረ። እንደዚህ አይነት እድልና አቅም ቢኖር ከዛ በተለየ እነዛ ሰዎች የሆነ ግዛትን ከጠላት ያውም ከነሱ አስር እጥፍ የረቀቀ በአየር የታገዘ ጦር አቅም ያለውን ጠላት የፋሽስት ኢጣሊያን ጦር ሲያርበደብዱ የነበሩ አርበኞች ይህንን ያደረግነው ስልጣን ለማግኘት ነው፣ ነጻ ያወጣናቸውን ቦታዎች ለማስተዳደር ነው ብለው ጠይቀው አያውቁም። እነሱ ሳይማሩ እንደዚህ አድርገዋል። ተማርን የምንል ሰዎች ግን ራሳችንን በዘር ከረጢት ውስጥ እየከተትን ለህዝብ ሳይሆን ለራሳችን ምቾትና ስልጣን በምናደርገው ርኩቻ የብዙ ንጹሐን ዜጎች ህይወትና ኑሮ ሲመሳቀል ማየት ያሳዝናል። በአምስቱ ዓመት የጣሊያን ወረራ ወቅት 275 ሺህ ሰላማዊ ኢትዮጵያውያን ተገድለዋል። 78500 አርበኞች በጦርነቱ አልቋል። 17800 ሴቶችና ሕጻናት በቦምብ እና በመርዝ ጋዝ ምክንያት ህይወታቸውን አጥተዋል። የካቲት 12 ቀን በግራዚያኒ ጭፍጨፋ 30 ሺህ ኢትዮጵያውያን ተገድለዋል። 3 35000 ሰዎች ደግሞ ኢትዮጵያውያን ማለት ነው በተለያዩ የፋሽስት ጣልያን ጦር ሲያስተዳድራቸው በነበሩ ማጎሪያ ካምፖች ውስጥ ታጉረው በተላላፊ በሽታና በረሃብና በጥም ሞተዋል። በአጠቃላይ የኢትዮጵያ መንግስት በወቅቱ ሰባት መቶ ስልሳ ሺህ ሶስት መቶ ዜጎች ተገድሎብኛል ብሎ ነበር። የኢትዮጵያ መንግስት ይሄ ብቻ አይደለም፣ አምስት ሚሊዮን የቀንድ ከብቶች፣ ሰባት ሚሊዮን በግና ፍየል፣ አንድ ሚሊዮን ፈረስና በቅሎ፣ ሰባት መቶ ሺህ ግመሎች ከህዝቡ ላይ ተዘርፎ ይሄን ያህል ጉዳት በአምስት ዓመት ደርሷል። ይህንን በተመለከተ ብሩ ሁለተኛ የዓለም ጦርነትን ያሸነፉ መንግስታት ከጣሊያን አዲስ ከተመሰረተው መንግስት ጋር ባደረጉት ድርድር ጣሊያን የኢትዮጵያን መንግስት በቀዳማ ኃይለ ሥላሴ የሚመራውን መንግስት እውቅና እንድትሰጥ ጠይቀው 25 ሚሊዮን ፓውንድ ካሳ እንድትከፍ ወስኖ ነበረ። ይሄ የአሸናፊ ሀገሮች ለጣሊያን መንግስት ላይ የጣሉት የካሳ ክፍያ ምን ያህሉ ለኢትዮጵያ እንደከፈለች አይታወቅም። ግን የቆቃ የኤሌክትሪክ ኃይል ማመንጫ በዚህ ካሳ በተገኘ ገንዘብ እንደተገነባ ይታወቃል። በእርስ በርስ የምናደርገው ውዝግብና በጥላቻ የተነሳ የሚደረጉ እልቂቶች ካሳ እንኳን ከአንደኛው ለአንደኛው ካሳ የማይከፍልበት የድህነት አረንቋ ውስጥ እየኖርን እንደገና ደግሞ ያችን ያለችንን ትንሽ ተስፋ የምናጨልምበት ነገር መሆን የለበትም። ብዙዎችን በየጎራ ፈርጆ ከሚያጨቃጭቁ ነገሮች መካከል አንደኛው ታሪክ ላይ ተመሳሳይ ሀሳብ አለመኖር ነው እና ያለፈ ታሪክ እየተነሳ ደግሞ ወደ አሁን ቂም ማወራረጃነትም የሚመጣበት ሁኔታ አለ ና ይሄንንስ ከታሪክ አኳያ ሁሉም አንድ አይነት እንኳን ባይሆን አግባብቶ ሊያስቃጥል የሚችል በሳይንሳዊ ና ምሁራንን ባሳተፈ የታሪክ ምሁራንን ባካተተው ሁኔታ ጥናቶች አድርጎ በአንድ መስመር እንድንሄድ የሚያደርግ መፍጠር የሚቻለው ምክንያቱም ፖለቲከኞች ናቸው፣ ብዙ ጊዜ ታሪኩን በራሳቸው መንገድና በራሳቸው ሁኔታ እየወሰዱ ወደ ሌላውም ወደታችም እያወረዱ ያን እየመገቡ ለግጭትና ለጭቅጭቅ የሚዳርጉትና ያንንስ እንዴት ማድረግ የሚቻል ይመስላል? አንተ እንዳንድ ታሪክ ጸሐፊ ትልቁ ነገር ለኢትዮጵያ ብለው ከመሞት አልፈው አያት ቅድመ አያቶቻችን ለዓለም አቀፍ ሰላምና አንድነት መስዋዕት የሆኑ ኢትዮጵያውያን አሉ። አብዲሳ አጋ በጣሊያን በራዎች ከዩጎዝላቪያ የጦር እስረኞች ጋር ግንባር ፈጥሮ ለዩጎዝላቪያ ነጻነት ለጸረ ፋሽስት ትግል ላይ በመሪነት ከእስር ቤት ወጥቶ በመሪነት ብዙ መስዋዕትነት የከፈለ ጀግና ነው። የእሱን ታሪክ ዓለም አቀፍ ደረጃ የደረሰን ታሪክ ነው ማየት ያለብን። ገረሱ ዱኪ፣ ጃገማ ኬሎ፣ አበባ ረጋይ አበባ ረጋይ ልጃቸውን ጣሊያን ማርኮት የፈለገው ይሁን እስከ ማለት ደርሰው ትግል የመሩ ሰዎች ናቸው። ሌሎች በትግራይ በጎንደር እነ ራስ ውብነህ አሞራው ውብነህ የሚባሉት ብዙ ጀግኖች ማለት ነው። እነዚህ ጀግኖች ሲታገሉ እኔ ጎንደሬ ነኝ፣ እኔ ኦሮሞ ነኝ፣ እኔ እንትና፣ አንድ የሚያሰባስባቸውን ነገር ይዘው ነው። ይህንን ለህብረተሰቡ፣ በተለይ እነዚህ ጀግኖች የበቀሉበት ህዝብ ታሪካቸውን ማወቅ አለበት። ታሪካቸውን ሲያውቅ ለማን ነው ይህንን ነገር ያደረጉት? ለጎጣቸው ነው አይደለም። በጋራ ያሰባስበን የጋራ ቤት አለ ኢትዮጵያ ምት ያንን ለዛች አገር ነጻነት ፍትህ እኩልነትና አንድነት ነው የታገሉት። ይሄንን ነገር ነው ማጉላት ያለብን። ብዙ ጊዜ የታሪክ ላይ ክፍተቶች አሉ። ለምሳሌ 33 ኢትዮጵያ ነጻ ወጣቸው፣ ጣሊያን ተሸነፈ። እዛ ጋር መቆም የለበት። ከ33 በኋላ በኢትዮጵያ ላይ እንግሊዞች የሰሩት ደባ ለህዝቡ አድሬስ መደረግ አለበት። ለምሳሌ ንጉሱ ከሶስት ዓመት በኋላ የአሜሪካው ፕሬዚደንት ሩዝቬልት ሊያናግራቸው ቀጥሮ ይቀጥራቸዋል። መልእክት ይመጣል ማለት ነው። ወደ ግብጽ እንዲመጡ ማለት ነው። አይሮፕላን ተልኳል። የአሜሪካ አየር ኃይል አይሮፕላን ተልኮ ኢትዮጵያ አርፏል። አይሮፕላኑ ከኢትዮጵያ አየር ክልል ውስጥ ለመብረር ለመነሳት፣ ሆነ ለማረፍ የእንግሊዝ መንግስት ተጠሪ የነበረው ሮበርት ሆው የሚባል እንግሊዝ ኤምባሲ ውስጥ የሚኖር የእንግሊዝ መንግስት ተጠሪ ነው። ያለሱ ፍቃድ አይሮፕላን አይበርም ነበር ኢትዮጵያ ውስጥ ነው። በዚ አይሮፕላን ሌሊት ወደ ካይሮ ሲያመሩ የአይሮፕላኑን ድምፅ ሰምቶ የምን አይሮፕላን ነው ብሎ ንጉሡ እንግዲህ የፈለጉበት መንቀሳቀስ የሚችሉበት የንጉሰ ነገስቱ ግዛት ከድል በኋላ አይ ንጉሰ ነገስቱ እንደዚህ እንደዚህ ለቸርችል አቴንስ ነበር፣ ለእሳቸው መልእክት ልኮ ማለት ነው ከሩዝቬልት ጋር ሊገናኙ ሄደዋል። ንጉሡ ከሩዝቬልት ጋር ያደረጉት ውይይት ላይ እሳቸው ብቻ አልነበሩም። የግብጽ ንጉስ ፋሩቅ ተጠርተው ነበር፣ የሳውዲ ንጉስም ተጠርተው ተወያይተው ነበር። ሩዝቬልትን ያገኙት በኩዊንሲ ዩ ኤስ የጦር መርከብ የአሜሪካ ጦር መርከብ ውስጥ ነበር። ንግግር ካደረጉ በኋላ ዊንስተን ቸርችል ይሄንን የዲፕሎማሲያዊ የበላይነት አሜሪካ ልትቀዳጅ ነው በእነዚህ ሶስት ንጉሶች ጋር ተነጋግረው በሚል ፍርሃትና ስጋት ከአቴንስ ከካይሮ ንጉስ ውስጥ ሳይነሱና ወደ ኢትዮጵያ ሳይመለሱ ለማግኘት ከአቴንስ ተነስቶ ካይሮ ሄዱ። ምሽት ላይ አግኝቷቸው ተወያይተው ጤናማ ውይይትም አልነበረም። የሁለት ሊን መኪናዎች በስጦታ እንደሰጣቸው በታሪክ ላይ የተመዘገበ እውነት አለ። ይህንን ማወቅ አለበት የኢትዮጵያ ሕዝብ። ያንን ትግል በእንግሊዝ የበላይነትና በጃዙር ቅኝ ግዛት ለመገዛት የነበረውን እድል እንዴት ነው ኢትዮጵያኖች ያጨናገፉት? ለዚህ ባለ ውለታዎች እነማን ናቸው? ማንም ሰው በብዛት ሲወራ አንስማ እነዚህ እነዚህ ነገሮች የታሪክ ጸሐፊዎች መጽሐፍ መመርመርና ለህዝብ ማድረስ አለባቸው። ያ ነው ክፍተት ይደፍናል ብዬ የማስበው። ለፖለቲካ አጀንዳ የሚጠቀሙ ሰዎችም እንደዚህ አይነት ነገሮችን ፋክት ቤዝ የሆነ ነገሮች ይፋ ሲሆኑ ይሄኛው ነገር እየጠፋ ይመጣል እና ይልማ ደረሳ ናቸው እኮ ለቢቢሲ ንጉሰ ነገስቱ እየመጡ ነው እያሉ ኢንተርቪው እየተደረጉ ሚያዚያ ሀያ ሰባት የድል ቀን ከእንጦጦ እስከ አራት ኪሎ ድረስ በእግራቸው እየሄዱ ዘገባውን ለሚሰራው የእንግሊዝ ጋዜጠኛ ድጋፍና አገዛዝ ሲያደርጉ የነበሩት በስደት የነበሩና የንጉሱን በድል አድራጊነት ወደ ሀገራቸው የመግባት እንቅስቃሴ ውስጥ የተሳተፉ ብዙ ኤርትራ ተወላጅ ኢትዮጵያውያን ሀብትና ንብረታቸውን ሁሉ ለዚህ ነገር ያዋሉ ብዙ ደማቅ ታሪክ የጻፉበት የጋራ ታሪክ ያለን ህዝቦች ስለሆነ ያንን የጋራ ታሪካችንን ማጉላት አንድነታችንን የሚያስተሳስሩ ነገሮችን ማድመቅ። እንዲህ ስል ግን አንድነት ማለት ሁሉንም ነገር ተጨፍልቆ አንድ ነገር ማለት ነው። ልዩነታችንም አንድነት ነው። ያ ልዩነት ግን በጥላቻ ላይ የተመሰረተና በውሸት በተገነባ ታሪክ መሆን የለበትም ብዬ አምናለሁ።